በስልካችሁ በሲም ካርድ ሚሴጅ ታልኳል በሁሉም ማለት ነው። እና ዛሬ እንግዲህ ከዞሁር በኋላ ሰዓት ዋህዴ ላይ በሳውዲ አረቢያ፣ ጅዳ፣ መካ፣ ሪያድ፣ ዲማ ብቻ በሳውዲ አረቢያ በተለያዩ ከተሞች ደውል ይደረጋል። በስልካችሁ ማለት ነው። ደውል ስላችሁ እንግዲህ ኃይለኛ ጩኸት ነው የሚጮኸው። አሎ ስልካችን ዛሬ እንግዲህ የትንሽ ሰዓታት ነው የቀረውን እንጠብቃለን ምን እንደሚፈጠር እና በስልካችሁ ከኃይለኛ ጩኸት ይጮሃል። ይህ ስልክ ምንድነው ብቻ ድፍ አልማደኒ ምናምን የሚባሉት ይደውላሉ። ስለዚህ ከሁላችሁም እንድትደነግጡ እያሉ የዋራዎችን ቪዲዮ እየሰሩ ነው። ሀበሾችም የተወሰኑ ቪዲዮ ሰርተዋል። ያልሰማችሁ ደግሞ ስልካችሁ ሲጮህ፣ ምናልባትም ይህን መረጃ ያልደረሳችሁ ሜሴጁን ያላያችሁ ሰዎች ስልካችሁ ሲጮህ እንዲደነገጡ ሳይለንት ብታደርጉት ምንም ብትሉት መዝጋትም ማለትም አትችሉም ከተሰካ ማለት ነው። ሳይለንት ማታደርጉም ሳይለንትን ማድረግ ብትሞክሩም አይሆንም። ብቻ ለተወሰነ ሰዓታት ይሁን ለተወሰነ ደቂቃ ሰአዋህዴ ላይ ስልካችን ይጮሃል ተብለናል። የመዲያም ቅመሞች እንዲያትል የነግጡ ደግሞ ምንድን ነው ብላችሁ ስልካቸው ሲጮህ እንዲያትሉ ከቻላቸው ደብቁ ደብቁት። እና በጣም ኃይለኛ ነው አሉ የሚጮኸው። ብቻ ጩኸቱንም አንዳንዴ ሰዎች እንደዚህ ነው የሚጮኸው ምናምን እያሉ ያው እያሰሙ ነው። ግን በደንብ ነው አሉ የሚጮኸው በተወሰነ ደቂቃ እና እንዲያትደነግጡ፣ ተበላናልሽ ተበላችኋል እናንተም ያልሰማችሁ። ስለዚህ ሳዑዲዎች እንግዲህ እየጠበቅን ነው እና እንግዲህ ከቴሌ ምናምን መሰለኝ የሚደወለው። ብቻ ምንን ለማጣራት እንደሆነ ባናቅም ያው መረጃው ሰምታችሁ ስሙ ያልሰማችሁ ማለት ነው።